እኔ እኮ አንዳንድ ኮሜንት ምጽፉ ሰዎች በቃ በጣም ትገርሙኛላችሁ፣ የምሬን ነው። አብሪሽ ወደፊት፣ አብሪሽ ወደፊት፣ አብሪሽ ወደፊት የሚሆነው እኮ ከሩታ ጋ ነው። እዚህ የደረሰው ከሩታ ጋ ነው። አሁንም ወደፊት የሚለው ከሩታ ጋ ነው። ከልጁ እናት ጋ ነው። ሩታ ከቤት ወጣ። በእርግጥ እሱ ከቤት ውጭ ብሎ ከአፉ ቃል ባይወጣም አሁን ላይ የእሷ ከቤት መውጣት የእሱ ነው፣ በሱ ምክንያት ነው። እሱ ከሌላ ሴት ጋር አሻሻይ ገዳሜ ባይል ሩታ አጠገባ ሆኖ ትሪት ማድረግ ባለበት ሰዓት ትሪት ሳያደርጋት ቀርቶ ሩታ ከቤት ወጣች። ስለዚህ አብሪሽ ወደፊት፣ አብሪሽ ወደፊት ሩታ እንኳን ከወጣች በኋላ ኮሜንት ላይ አብሪሽ ወደፊት ምናምን ትላላችሁ። ብቻውን ወደፊት ሊሆን የሚችለው የአብሪሽ ድምቀት አብሪሽ ወደፊት ሊል የሚችለው ከሩታ ጋር ነው እንጂ ብቻውን አይደለም። እኔ ኮሜንት ምጽፉ ሰዎች እኔ የምሬ ነው ምላችሁ በጣም ትገርሙኛላችሁ። እንግዲህ አብርሃም ምን እንደሆነ አናውቅም፣ ቪዲዮም አልሰራንም። ሩታዬ እንኳን እንደናመጣሽልን መጣሽልን ባለሽበት ሰላም ሁኝልን። እንግዲህ እንደ ሩታ ንግግር ከሆነ በባለፈው እንደ ንግግሯ ከሆነ ተስፋ እንደቆረጠች ከዚህ በኋላ እንደማትመለስ ነበር ነገር። እንግዲህ የብዙዎችም ጥያቄ ሩታዬ እንሽ እንሽ በሚል ስለሆነ ሩሷም ሳታሳፍር የት እንዳለች ሳትናገር በቪዲዮ መታልናለች መመለስ ያለባትን ነገሮች መልሳልናለች። እንግዲህ እያንቺ ደና መሆንሽ ነው የዛሬ ቪዲዮ ነፂም ትናንትና በጣም እንደተጸጸተው ስትነፋረቅብን ነበር። ሩታም እንደዛው መልስ ሰጣን ነበር። እንኳን ደና መጣሽልን ብለናል። ሩታዬ ኤፍሬም አሁንም ዛቻ ላይ ነው። እንግዲህ አንዴ የፍሬም ሀሳብ ሰብተን እንመለሳለን። አሁንም ቢሆን ወደፊትም ቢሆን አትነባበ ሲጨመር አንተ አላጠፋ ያጠፋሁ የኔ ገዛ ወንድሜ ነው ክብሬን እያስናቀው እና የራሱ ክብር አስንቆ ይህንን ክብር እያስናቀ ያለው ይህ ራሴ የገዛ ወንድሜ ነው። እኔ በጣም ክብር ያለኝ ሰው እና ለክብሬ በጣም የምጨነቅ ሰው ነኝ። አብርሃም ክብሮ አላስጠበቀም ማለት የኤፍሬም ክብሮ አላስጠበቀም ማለት አይደለም። በማንኛውም ነገር ማስመሰል አልወድም፣ ከነማ ነው አስመስዬም ደግሞ መወደድም አልፈለግም። ሩታ እህቴ ስለሆነች ጥፋት ካለባት ጥፋተኛ ነች እላለሁ። አሁንም ቢሩት፣ አሁንም ያደረገችው ነገር ትክክል አይደለም። በቃ ሰላም ውድና የተከበራችሁ የኔ የአቢቲዩ ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በእያላችሁበት ሰላማችሁ ይብዛልኝ። ያው እንግዲህ እንደተለመደው ዛሬም በአዲስ ቪዲዮ ወደ እናንተ መጥቼላችኋለሁ። ማለት ይህንን ቪዲዮ ለመስራት ትንሽ ዘግቻለሁ አውቃለሁ፣ ግን መስራት ስላለብኝ ግዴታ ስለሆነብኝ ነው የሰራሁት። ምናልባት ይህንን ቪዲዮ እነሱ ስለሚያዩት እናንተ ላይክ ሼር ባደረጋችሁ መጠን እነሱ ጋር ስለመድረስ አቅም ስላለው እናንተ በተቻላችሁ መጠን ላይክ ሼር ለማድረግ ሞክሩ። ምክንያቱም እነሱ ይህንን ቪዲዮ ስለሚያዩት ማለት ነው። ዛሬ የመጣሁበት ሀሳብ በሁላቸውም ሩታም እንኳን ደና መጣሽ ብለናል። ሩታን ትናንትና አመልት ስታለች ነፂም፣ እንደዛው እንደተጸጸተሸ ምናምን ስትነፋረቅበን ነበር። ኤፍሬምም አሁንም ዛቻ ላይ ነው ማለት እሱ አሁን ላይ ኤፍሬም እየተጨነቀ ያለው ውዶቼ የም ነው ምላችሁ፣ ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁሉ ያው ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ተቀላቀሉን። እንግዲህ ዛሬ የመጣሁበት ቪዲዮ መግቢያ ላይ እንዳያችሁት ኤፍሬም ስለ ክብሩ ነው ሲጨነቅ የነበረው። አሁንም ስለ እሱ ሩታ ከቤት እንደ አንድ የወንድሙ ሚስት ሩታ ከቤት መውጣቷ እያስጨነቁ አይደለም። ኤፍሬም አሁንም ስለ ክብሩ ነው ሲጨነቅ ያለው። ገባዋል የአብርሃም ወንድም ነው ሩታ እንደዚህ ስትሆን ሩታ ነበር ከአብርሃም ይልቅ አብርሃም እንዴት አውሯል። ከነዚህ ጋር ነው ምክንያት አለበት፣ እሱ እንደዚህ ሊሆን እሷን ትሪት ማድረግ ያልቻለበት ምክንያት ግን ኤፍሬም አጠገቧ ሆኖ ትሪት ማድረግ ባለበት ሰዓት ሳያደርጋት ቀርቶ አቤል ነው ሲያደርጋት ያየ ነው። አሁንም ደግሞ ኤፍሬም ሲጨነቅ የነበረው ለክብሩ ነው። ከሩታ አጠገብ ሆኖ ብዙ ሰዎች ኮሜንት ላይ እየገባቸው ኤፍሬምን ሲሰድቡት ምናምን ምናምን ኮሜንት እያየው ነበር እኔ ራሱ እና አንተ ይህን ነገር እንደ አቤል ብትሆን ሩታን አጠገቧ ሆነ ትሪት ብታደርጋት ከአብርሃም ጎን ባትሆን አብርሃም በተሳሳተበት መንገድ አንተም ባትሳሳት ይሄ ሁሉ ክብር አይነካም ነበር። ምክንያቱም ከጎኗ መኖር የነበረበ በዛን ሰዓት አቤል ሳይሆን አንተ ነበር መሆን የነበረበ የሚገባ አንተ ነበር። እንደ አንድ የወንድም ሚስት እንደዚህ ስትሆን ስታይ ከጎኗ መሆን የነበረበ አንተ ነበርክ ግን አንተን ማድረግ ስላልቻልክ አሁንም አፍህን ዘግተ ዝም ማለት ስችል እኔ ክብሬን መነካት አልፈልግም ምና ምና ትላለህ። የአንተ ክብር ማንም የነካ ያለን። ክብርህን ያስነካው አንተ ነህ። ክብርህን ያስነካው አንተ ነህ። እና ኤፍሬም አሁንም ዛቻ ላይ ነው። እረፍ። አንተም አንተ ልጅ የምታርፍ ነገር ከሆነ ታርፋለ። በባለ ትዳሮች መሃል አትግባ። ሩታዬም ደሞ እንኳን ደህና መጣሽልን። ሰሞኑ እንደ ሩታ ንግግር እንደተረዳ ነው ከሆነ ሩታ እስከ መጨረሻው ላታዩኝ ምናምን ብላ ነበር። ብዙ ሰዎች ኮሜንት ላይ የገቡ ሩታ ሩታዬ ነል ምናምን ሲሉ እኛ የእሷም የኦዲየንስን ሀሳብ ሰምታ ሳታሳፍረን መጥታለች ማለት ያለችበት ምናምን ሳትናገር ደህና እንደሆነች ና አንዳንድ መመለስ ያለባት መልስ ለመመለስ መጥታል ነበር። ሩታዬ እንኳን ደህና መጣሽ። ከአብሪሽ ጋር ታርቀሽ በሰላም ወደ ቤተሽ የምትመለሽበት ጊዜ ይመጣልሻል አይዞሽ። ባለሽበት ፈጣሪ ጠብቅሽ። ነገሮቹን ለበጎ ነው። ብቻ እኔ ሩታ ምን ማለት እንዳለብኝ አላቅም። ጠንካራ ሴት ነሽ፣ ትችያለሽ። አብርሃም ደግሞ ምንም አይነት ቪዲዮ አልሰራንንም። የት እንደጠፋ ምን እንደሆነ አናቅም። ነገሮች ሩታ ከሄደች በኋላ ነው መሰለኝ የገቡት። እሱ ራሱ መነጫነጭ ምናምን፣ እንደመናደድ ሩታን እፈልጋታለሁ ብሎ ከቤት መውጣት ምናምን ነገር ግን መጀመሪያ ነበር ይሄን ማድረግ የነበረበት። ሩታን ትሪት ማድረግ ባለበት ሰዓት አላደረካትም። ሩታ ከቤት ወጣች። ያኔ ከነጽጋ አሻሸ ገዳሚ ባትል ሩታ ከሩታ አጠገብ መሆን ሲገባ ከሩታ አነብቅ አጠገብ አልነበርክም። ጥጥላ ሄደች። ይሄ እኮ በሁሉም ሰው የሚፈጠር ነገር ነው። ማለት አንተ ማድረግ ያለበት ሳታደርግ ቀርተህ ሩታ ማድረግ ያለባትን ነገር አደረገች። ስለዚህ ነገሮች የሚገቡ አሁን ሳይሆን መጀመሪያ ነበር ቢገቡ መጀመሪያ ነበር አሁን ግን አልሆነም እና ችግር የለውም። ነገሮች ከገቡ እነዚህም ደግሞ ትናንትና እንደ ስሱ ምናምን ይቅርታ አስጠይቅ ነበር። በቃ አሁን ላይ በሰሞኑ እያደረኩት የነበረው ነገር በጣም ጸጽቶኛል ምናምን ምናምን። እንደ መጀመሪያ የት ነበር ሁሉም ነገር መጀመሪያ ከማድረጋችን በፊት ማስተዋል ነገር ይሄ ነገር እውነት ነው ወይ ይወዳናል ወይ ይጠቅመናል ወይ ብሎ ማሰብ መጀመሪያ ነበር። አሁን ላይ የሰውን ት ከበጠበጡ በኋላ የሰውን ትዳር ካበላሹ ባልና ሚስት ካጣሉ በኋላ ሚስት ከቤት እስክትወጣ ባል ነገሮችን ማገናዘብ እስኪያቅተው ድረስ በማይሆኑ ነገር ተሞልቶ አሁን ላይ ይቅርታ መጠየቅ ወይም ደግሞ እንደ መጸጸት ቢሆኑ ምንም የሚያመጣው ለውጥ የለም። ስለዚህ ማስተካከል ያለብሽን ነገር አሁንም ነፂ ማስተካከል። ሩታዬም ደግሞ አይዞሽ የምትታረቂበት ቀን ይመጣልላል ይመጣልሻል አንቺ ለኛም አብረን አብራችሁ የምትሆኑበት ቀን እናያለን። አብርሃምም ደግሞ ነገሮችን ብታስተካከል ሩታን ወደ ቤት ብትመልስ አሪፍ ነው። ኤፍሬምም ደግሞ በዛው ልክ በቃ አንተ የዛቻን ስለ ክብር አንተ ስለ ሩታ መጥፋት አይደለም እያስጨነቃለሁ ስለ ክብር ነው። ክብርን ደግሞ ያስነካው አንተ ነህ በማይገባ የማይሆኑ ቃላቶችን እየጠቀም ሩታን ከቤት እንድትወጣ እያደረግ ስለሆነ ስለነበር ነው ክብርህን የተነካው እንጂ ማንም ያንተ ክብር አልነካም። ማንም ያንተን ነገር ብቻ ፋሚሊ ምን ማለት እንዳለብኝ ኤፍሬም ላይ ከመጀመሪያ ጀምሮ ምን ማለት እንዳለብኝ አለቅም። እስቲ ስለ ኤፍሬም የምሬን ነው የምላችሁ። ሁላችሁም የተሰማችሁን ሀሳብ አስተታችሁ ኮሜንት ላይ አስቀምጡልኝ። ይህን ቪዲዮ ላይክ ማድረጋችሁ እንዳትረሱ። በተቻላችሁ መጠን ላይክ እና ሼር ለማድረግ ሞክሩ፣ እነሱ ጋር ደርሶ ስለሚያዩት ማለት ነው እና ለዚህ ቻናል አዲስ ከሆናችሁ ደግሞ ላይ ሰብስክራይብ እንድታደርጉ ጋብዛችኋለሁ። በቀጣይ ቪዲዮ እንገናኛለን። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ። ይመቻችሁ።